ሳይቶች መሀል አንዱን ነው እኮ። ማለት ቤት ነው ወይስ እንዳይገዛላት መኖሪያ አፓርትመንት ነው ይገዛላት? ስንት መኝታ ቤት ነው ሊከፍሉ ነው? ገና ባለሶስት መኝታ ክፍል ባለሶስት፣ አሁን ገና ባለ ሶስት ያደርግለታል። ባለ አንድ እና ባለ ሁለት አይገዛ። እንዴት አታረቁም? አይ እኮ ፍቅር ምናምን እኮ ፍቅር እዛው ይሄ ምናምን መስሎች ነው። አይ ግን ያው ለእናንተም ለልጆቻችሁ ፍቅር ካለ እኮ ፍቅር እዛው ይሄ ምናምን መስሎች ነው። አይ ግን ያው ለእናንተም ለልጆቻችሁም ሲባል በተታረቁ ግን ችግር የለውም። እና የት ማለት? እዛው እነሱ ጋር እንደዚህ ፊት ለፊት ለፊት ለፊት እንደዚህ ቤት የለም አጠገብ ለአጠገብ ሊሆንላችሁ ነው የፈለጋችሁት? አዎ እንደዚህ እርቁ። መታረቃችንም አይቀርም፣ ግን ገና አይቀርም ግን ገና አሁን ከዛ ጉረቤቱኝ ገና ቦት ምናምን ይጣለች። ሁለታችሁን ቆንጆ ናችሁ። አረ ከኔ ትበልጣለች። አንቺን በጣም ቆንጆ። አይ ከኔና ከሷ አንድ ሰው ምረጭ እንዴ። መልክ እንደ እንደ ተመልካቹ አይደል እንዴ? አይ በቃ እኔ ግን ሰዓት አላማ ለምን ሱን አታስመርጩ? በቪዲዮ ላይማ እንግዲህ ማየት አይቀር ያው ቪዲዮን አንቺን አዎ እሱ እንዴ? ምን ልታረግ ነው? እሷ ባለ ትዳር የምታገባው እምቢ አትልም እንዴ እሱ ቢላት እራሱ። አመት እኮ አለፋችሁ። ወይ ወደ ርቆ መሄድ ነው አለበዛ ደግሞ ያለውን ነገር ተቻችሎ ይለይላችሁ ነው። በቃ ነው ያው። አይ እኔ እንኳን ልካስ ዘይ ነው። እኔ ሳላገባ እሱ በዚህ ባመቱ ስንት አግብቶ እንደፈታ ይተሻለ እንዴ መረጋ። አይ ቀነቻ አይደለም። ለማንኛውም እሺ፣ ሰማያዬ ቴምር ጋር ይጥያቄኝ። እንደውም ካሜራ በጣም ነው የማመሰግነው። ልብሽም ልክ እንደማልክሽ ነው ብል አመሰግናለሁ። ቅናቴንም ምኔንም ተቆጣጥራ ነው ያስተናገደችኝ። እንደውም ካሜራ ፊት ሳትሆኝ እንጂ እየተቆጠው ነበር ማለት ነው። መጀመሪያ በጣም ነው የማመሰግንሽ። መሰለች ማለት ነው ፍቅር ነው ነው ባልሽማ ነው አፍቅረሽ ወደሽው ነው ያገባሽው፣ የወለድሽለት በጣም እንደምትወጁም ያስታውቃል። ግን እሱ የሆነ ነገር ገዛበት ላይ አንቺ ሂደሽ የሆነ ነገር ትገዣለሽ፣ እሱ ያመጣቸውን ሴቶች ደግሞ ሂደሽ ታናግሪያቸዋለሽ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ደና፣ የተከበራችሁ የሱሱ ሀበሻዊ ቤተሰቦች እንዴት ናችሁ? ላይ በየላችሁበት ያላህ ሰላም ዝነት እንዴት አይለያችሁ እያልኩኝ ላይክ ሼር ሰብስክራይብ አድርጉ። ሰላም ፈቀድ ለሀገራችን እያልኩ ማለት ነው። በአዲስ ቪዲዮ ተገጽጃለሁ ማለት ነው። ዛሬ እንግዲህ ስሙ እየለቀቀችውን ቪዲዮ እንግዲህ ሁላችንም ተመልክተናል። ግማሾቻችን ቀንተሽ ነው፣ ግማሾቻችን የእሱን መውጣት አትፈልጉ አትፈልጊም፣ ግማሾቻችን አንቺ በእሱ ትቀን ያለሽ ግማሾቻችን፣ ግማሾቻችሁ ደግሞ ለምን አንቺ ካልፈለግሽ ሰው አርፈሽ አትቀመጭም፣ ያግባበት አሁን ያመጣልሽ ደግሞ ጥሩ ነች ያግባት፣ ምንምን እያላችሁ ነው ማለት ነው። አሁን ሁሉም ሰው የተለያየ ነው። እናንተ የሚለው እንግዲህ ሰይድ አዲስ ሚስት አምጥቷል ማለት ነው። አግብቻለሁ ብሎ እንግዲህ ይዞ ወጥቷል ማለት ነው። እንዲሁም ደግሞ በኮንዶሚኒየም አፓርታመርት ነው የሚባለው፣ አፓርታመር ነው የሚባለው እንግዲህ ባለ ሶስት መኝታ ቤት ገዝቶላታል ማለት ነው። ሶማያ እንግዲህ ዛሬ እንግዲህ እንደሰራችው እሱ ለሚስቱ የገዛበት ቤት ጋር ሄዳ እንግዲህ እዛ ጋ ሄዳ እንግዲህ ለእኔም እገዛለሁ እንደውም የምፈልገው ከእሱ ፊት ለፊት እሱ የገዛበት ፊት ለፊት ነው የምፈልገው ብላ አለቻት ማለት ነው፣ ልጅቷ። እንዲሁም ለምን አላስታርቃችሁም የእኛ ቤት ለጸብ ሳይሆን ለፍቅር ነው እና ለምን አላስታርቅም አለቻት ማለት ነው። እሷም እንግዲህ ሀይ መታረቅ ቀስ ብለን እንታረቃለን ምናምን አለች። እንደምትታረቁ እርግጠኛ ነን፣ ድራማም እንደሆነ እርግጠኛ ነን። ሁሉም ነገር የሚያበላ ነገር ይሰራበታል ማለት ነው። ግን በተዳራችሁ ደግሞ ባታማሩትና ይህን ሁሉ ጊዜ ደግሞ ባትሄዱና ይህን ሁሉ ባትሄዱ ጥሩ ነው ብዬ አስባለሁ ማለት ነው። ምክንያቱም ማረም ሲበዛ ይመራል ትላለች አያቴ። ስለዚህ ሁሉም ነገር በልክ ሲሆን ደስ ይላል ማለት ነው ሱመያ ያለውን ነገር ተሸነፈሽ ወደ ባልሽ ብትመለሽ ይሻልሻል ማለት ነው ያው እንግዲህ አሁን የመጣችሁም እንግዲህ ያው እኔ ካንተ ምንም አልፈልግም እኔ የምፈልገው ባልነትህም ብቻ ነው ከፈለክ ደግሞ እፈረምልሃለሁኝ ካንተ ምንም እንደማልፈልግ ብላ ነው ማለት ነው የመጣችሁ እንደዛም ብላ ብትል ግን እሱ ግን ባለ ሶስት መኝታ ቤት ገዝቶላታል ማለት ነው በነገራችን ላይ ሱመያ አልወደውም ወይም ደግሞ አልወደውም ወይም ደግሞ ቀንቻ አይደለም ማለሽ ማለት ነው። እሱ በደሽ ብትቀንበት ደግሞ ባልሽ ነው ምክንያቱም ባለፈው እንደፈለኩ ባረገው እንደፈለኩ ባሽከረከረው ባሌ ነው አይመለከታችሁም፣ ብለሻል። ና ስለዚህ፣ አሁን ደግሞ ምንም የሚያሳፍር ነገር የለም። ምክንያቱም ባሌ ነው ብለሽ እስካልሽ ድረስ አንቺ አንደኛ የምትፈልገው አንቺ፣ እኔ ካላገብሁ እሱ አያገባም ነው። እኔ ሳላገባ እሱ አያገባም ነው። አንቺ ደግሞ መጀመሪያ ፊት ለፊት ተነጋግረሽ ፊት ለፊት ቀርበሽ ኒካሽን እስካላወረደልሽ ድረስ አንቺ ማግባት አትችይም። ይህን ታውቂዋለሽ። ምክንያቱም አንቺ ኒካውን ሳይወርድልሽ ማግባት ስለማትችይ ማለት ነው። ከዚህ ሁሉ ግን አንቺም የሁለት ልጆች እናት ነሽ። ልጆችሽን ይዘሽ ከሌላ ከምትወጂ ሌላ ሰው ጋር ከምትሄጂ ልጆችሽን ካዳባት ብታሳድጊ አንድ ነገር ነው ማለት ነው ይህ መከታተሉ ወይም ደግሞ አኮኩልሽ መጫወቱ እንዲሄዛልሽ በልክ ሲሆን ያምራል። እስከዛሬ ተጫወታችሁ አመት ከምናምን ሆናችሁ እንግዲህ ወደ ሁለት አመት እየሄዳችሁ ነው እና እስከዛሬ ተጫወታችሁ እሱ የሆነ ቤት ሲገዛ ለአንዷ የሆነ ቤት ሲገዛ እዛ ቦታ ሄደሽ ደግሞ አንቺ ቤት ትገዣለሽ ወይ የሆነ ነገር ታረጊያለሽ ማለት ነው። እነሱ ቤት ቢገዙ አንቺ ሱቅ ትገዣለሽ፣ እነሱ ሱቅ ሲገዙ ደግሞ አንቺ ቤት ትገዣለሽ ማለት ነው። ስለዚህ ሁሉም ነገር በልክ ሲሆን ያምራል ማለት ነው። ይህን ያክልን ትርካልሽ ደግሞ ልጆችሽን በስነስርአት ብታሳድጊ ባይኔ ማለት ነው። እንዴኔ እንዴኔ እንግዲህ ሱመያ፣ ያው ቅናትም ቢጤም ምንም ቢጤም ነው ማለት ነው። እዛ ጋ ስትሄድ እዛ ጋ ሆነችኛ የት ልጅ ራሱ ማነው? ማንኛችንን የምትናም እሷናት ወይስኔ? ቆንጆ ምን እያለቻ ነበረ? ሁላችሁም ቆንጆ ናችሁ። አንቺም ቆንጆ ነሽ፣ እሷም ቆንጆ ናት ብላ ነው ያለቻት ማለት ነው። እርግጥና ልክ ናት። ምክንያቱም አንቺ እንደስና አንቺ እንደዚህ ነው ብትል ምንም እንትራ አይደለም። ምክንያቱም እቺኛ ይቱንም ወዷት አፍቅሯት ና ያገባት ማለት ነው። እቺንም እንደገና አሁን ሊያገባ የተነሳው እንግዲህ ለዛ ነው ማለት ነው። ወዷት አፍቅሯት ነው ማለት ነው የሚያገባት። ስለዚህ ሱመያ አሁንም ቢሆን እንግዲህ ያው ሁኔታው ሳስባት ሳስባት ቆራጥ ናት ማለት ነውና፣ ባልሽን ከመቀማትሽ በፊት ልጆች ልጆችሽን እሺ ብለሽ ወደ ባልሽ ብትመለሽ ይሻልሻል። ግን አንቺ አሁንም የምትይው አያገባም፣ እኔ ሳላገባ አያገባም ነው የምትዩ። አንቺ ደግሞ የምታገቢው መጀመሪያ ኒካሽ እስካልወረደ ልሽ ድረስ ማግባታችን፣ እሱ ግን እስከ ሶስትም እስከ አራትም ማግባት ይችላል ማስተዳደር ከቻለና አቅሙ ካለው ይችላል። አንቺ ነሽ የማትቼው ማለት ነው። አንቺ ግን ማግባታች እሱን ይከውን ስካላውር ነው ማለት ነው እና፣ እንግዲህ የዛሬው ቪዲዮ ይህን ይመስል ነበረ። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገራችንንም አላህ ሰላም ያደርግልኝ እያልኩኝ ማለት ነው። እንግዲህ ሱመያ እንግዲህ ዛሬ ሄዳ ትናንትና ሰይድ ለዚህ ለአዲሱ ሚስቱ ቤት ገዛላላይ እሷ ደግሞ እንዴት እንደውም ባለ ሶስት ምኝታ እንዴት ይገዛላታል? ገና አዲስ ተዋውቁት እንዴት ይገዛላታል ነው ያለችው። በነገራችን ላይ ልክ ናት። እንዴት ይገዛላታል? ግን ቅናት ነው፣ ያው ስለምትወደው ነው። አትፍረዱ